እና እዚህ ገድለ ዘራ ብሩክ ላይ ነው። እና እዚህ ገድለ ዘራ ብሩክ ላይ ያው አክቹዋሊ፣ ጥያቄው ለማወቅ የተጠየቀ ጥያቄ ሳይሆን ለስድብ ለነቀፍ የታሰበ ነበረ። በዚህ በገድለ ዘራ ብሩክ፣ ተአምረ ዘራ ብሩክ፣ መልካ ዘራ ብሩክ በግዝና በአማር የዚህ ገድ ላይ ጥያቄ ጥያቄው የትኛው ነው ታዲያ ከተባለ ይሄኛው በገድለ ዘራ ብሩክ ላይ ምዕራፍ 23 ላይ ያለውን በማንሳት ነው ጥያቄ የሚጠይቁት። እኛም ደግሞ መለስ ያለብን በዚህ መንገድ ይሆናል ማለት ነው። እና ሀሳባችሁን ሰብሰብ አድርጉና በደንብ ስሙት። ከዛ ለመርዳት ያመቻቸዋል። በዚህ በገድለ ዘረ አብሩክ ገድለ ዘረ አብሩክ ላይ ሃያ ሦስተኛ ምዕራፍ ላይ እንዲህ ይለናል። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ይላል። ጥቅምት በገባ በሰባተኛው ቀን ብፁዕ አባታችን ዘረ አብሩክ በስላሴ ስም የተሰራች ቤተክርስቲያን ሲያጥን፣ በደንብ ስሙ። በማን ስም በስላሴ ስም በስላሴ ስም የተሰራች ቤተ ክርስቲያን ሲያጥን በእግዚአብሔር ትእዛዝ ሶስት እንቆችን አገኘ። ያገኘው ምንድ ነው? እንቁ የከበረ ድንጋይ እንቁ አገኘ። ያ ጻድቅ አባታችንም ዘራ ብሩክ ማለት ነው። ከፀሐይ ሰባት እጅ የሚያበሩ ሶስት እንቆችን ባገኘ ጊዜ እጅግ ደስ አለው። ተደሰተ። ባገኛቸው ጊዜ አንስቶ ዋጣቸው። ሦስቱም እንቆች በሆዱ ውስጥ ብዙ ቀን ቆዩ። በእነሱ ብርሃን መላ አካሉንም ብርሃን አደረጉት። ሦስት እንቆችን ያገኘው ሦስቱ እንቆቹን ሲያገኝ ምን አደረገ ነው? ሦስቱ እንቆች ተደሰተ። ከዛ ምን አደረገ? ከደስታው ብዛት የተነሳ ዋጣቸው። ሦስቱን እንቆች በሆዱ ውስጥ ብዙ ቀን ቆዩ። ከዛ ምን አረገ በእነርሱ ምን ሞላ በእርሱ ውስጥ ብርሃን መላ አካሉን ብርሃን አደረጉት ልብ በሉ እንቆቹን ሶስትን ያገኘው ሲያገኛቸው እጅግ ደስ አለው ሶስትን እንቆች ምን አረጋቸው ዋጣቸው ብዙ ቀን ከቆዩ በኋላ በሆዱ ውስጥ በእነርሱ ላይ ምን መላ በእነዚህ እንቆች ላይ ምን መላ ብርሃን መላ በእርሱ ሳይሆን በእነርሱ ብርሃን መላ ይልና በእነርሱ ብርሃን መምላት አካሉን ብርሃን አደረጉት ይላል የማንን የዘራ ብሩክ በእነርሱ ምን መላ? መላ ብርሃን መላ። ብርሃን የመላው መቼ ነው? ሆዱ ከገቡ በኋላ። መጀመሪያ ግን ምን ነበሩ? ሶስት እንቆችን ባገኘ ጊዜ ስንት ናቸው? ከፀሐይ ሰባት እጅ የሚያበሩ ሶስት እንቆችን ባገኘ ጊዜ እጅግ ደስ አለው፣ ተደሰተ ነው። እነዚህ እንቆች በእነርሱ ምን መላ? ብርሃን መላ። በሆዱ ውስጥ ብዙ ቀን ቆዩ፣ በእነርሱ ብርሃን መላ፣ አካሉን ብርሃን አደረጉት። ያም ጻድቅ አባታችን በሆዱ ውስጥ ያሉ የሶስቱ እንቆቹን ሚስጥር ሳያውቅ ብዙ ቀን ተቀመጠ። ሚስጥሩን ሳያውቅ እነዚያም አእናቁ እንቆች ማለት ነው። አእናቁ ልክ አንበሳ ብለን አናብስት እንደምንለው ነብር ብለን አናብርት እንደምንለው እንቁ ብለን አእናቁ ነው የምንለው፣ እንቆች ለማለት ነው። እነዚያም እንቁና አናቁ አይናቁ ስጋውንና ነፍሱን ያነጹት ዘንድ ስጋውን ማደሪያ ያደረጉት ይለው ምን ይሉት ያነጹት ዘንድ ለምን በእነርሱ ምን መልቷል? ብርሃን እኔ የዓለም ብርሃን ነኝ ብሎ ይለ ጌታ የእግዚአብሔር ምሳሌ ነው። አብም ብርሃን ነው፣ ወልድ ብርሃን መንፈስ ቅዱስም ብርሃን። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው፣ አለ የሚለው በብርሃኑ ጸዳል ጸልማን ነው። ከሁሉ በላይ የሚሆን አንድ የሆነ ፀሐይ ነው። አብ ጎ ሆነ ወልድ ጎ ሆነ መንፈስ ቅዱስ ጎ ነው፣ በብርሃኑ ጸዳል ጨለማ የራቀበት አንድ የጠዋት ጎ ነው እንዳለው ቅዳሴ ማርያም ማለት ነው። ብርሃን የመላው ከዛ ምን ሆነ እዚህ ጋር ይለናል በእነዚህ አይናቁ ምን ሆነ ስጋውና ነፍሱን ያነጹት ዘንድ አነጹት እንቆቹ ለምን መልሱ አለው ያነጹት ዘንድ ስጋውን ማደር ያደረጉት ከዚህም በኋላ በብዙ ቀን የሶስቱ አይናቆች እንቆች ሚስጥር ተገለጠለት የእንቆቹ ሚስጥር ተገለጠለት ምን የሚል እነዚህም እኒህ የዋጣቸው እንቆች በእንቆች ተመሰሉ እንጂ እንቆቹ እንዳልሆኑ አወቀ። ተመሰሉ እንጂ እንዳልሆኑ አወቀ። እነዚያም ሶስት እንቆች የተባሉት ሶስቱ አካላት ሥላሴ በንጽሄት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ ሶስቱ ሥላሴ ሶስቱ አካላት ሥላሴ ናቸው። ልብ በሉ እዚህ ጋር የዋጣቸው እነዚ እንቆቹ በእንቆች ተመሰሉ እንጂ ተራ እንቆች እንዳልሆኑ ተረዳ አወቀ ማለት። እነዚያም ሶስት እንቆች የተባሉት ሶስቱ አካላት ስላሴ በንጽህ ድንግል ማርያም እንዳደሩ እኛ የእግዚአብሔር ማደሪያዎች ነን፣ የእግዚአብሔር ቤተ መቅደስ እንደሆናቸው አታውቁምን? እንዳለው ማለት በሆዱ ገብተው ብዙ ቀን ቆዩ። ልክ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ እንደነሳ እንደወልድ ሆነ፣ አይደለም እያለ ያለው ድንግል ማርያም የስላሴ ማደሪያ ናት። መጽሐፍ ቅዱስ የሚነግረን ያንን ነው። ልክ በንጽሕት ድንግል ማርያም ተመልከቱ፣ የሶስቱ አካላት ስላሴ በንጽሕት ድንግል ማርያም እንዳደሩ ነው የሚለው። የቱ ጋ ነው ስላሴ በንጽሕት ድንግል ማርያም ላይ እንዳደሩ መጽሐፍ ቅዱስ የሚናገረው? ይህ የሚነግረን የሉቃስ ወንጌል ነው። ገብርኤል ሲያበስረው ለመቤታችን ሲያበስራት፣ ይህንን የስላሴ ማደሪያ እንደሆነች ነግሯታል፣ እንዲህ ብሎ ይኸው የሉቃስ ወንጌል በምዕራፍ አንድ ላይ ሲያበስራት ምንድን ያለው መልአኩም እንዲህ መልሶ እንዲህ አላት ይላል ቁጥር 35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል ማን መንፈስ ቅዱስ እሺ የሉል ኃይል ይጸልሻል ማን የሉል ኃይል የተባለው አብ ስለዚህ ደግሞ ከአንቺ የሚወልደው ቅዱስ የእግዚአብሔር ልጅ ይባላል ማን ወልድ የማን ማደሪያ የሆነች እመቤታችን የስላሴ ለዛ ነው ማህደረ መለኮት ምንላል የስላሴ ማደሪያ ለዚህ ነው ይሄውም እዚህ ጋር አሙዘራ አብሩክ ላይ ሶስቱ እንቆች የተባሉት ሶስቱ አካላት ስላሴ በንጽሕት ድንግል ማርያም እንዳደሩ ያሉ ለዚህ በሆዱ ገብተው ብዙ ቀን የቆዩ ሶስቱ አካላት ልክ ከድንግል ማርያም እንደ ነው። ይሄ እንዳደሩ ነው እንጂ ንጽሕት ድንግል ማርያም ላይ ክርስቶስ ስጋ ለመልበስ እንዳደረው አይነት ማደር አይደለም። እንደ ነው ይሄ እንደ መሆንን አያሳይም፣ መምሰልን ነው። እኔ ክርስቶስን እንደምመስል ማለት ጳውሎስ ክርስቶስን ሆኗል ማለት አይደለም። እንደ ማለት መምሰልን ነው እንጂ መሆን አይደለም። የሚገልጸው በንጽሕ ድንግል ማርያም እንዳደሩ ነው። ልክ እንደሷ እኩል ነው አይልም። ስላሴ በድንግል ማርያም እንዴት ነው ያደሩት? ይሄው ገብርኤል ሲያበስራት ቅድም እንዳነበብነው መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል መንፈስ ቅዱስን የልዑል ኃይል ደግሞ ይጸልልሻል ማን ይጸልልሻል የተባለው አብ ስለዚህ ደግሞ ከአንቺ የሚወልድ ማን ይባላል ቅዱስ የእግዚአብሔር ልጅ መንፈስ ቅዱስ ሚያረጋት ሊያነጻት አብስ ሊጸላት ሊጋረዳት ሊጠብቃት ሊያጸናት መንፈስ ቅዱስ ማን ነው ወልድስ በተለየ አካሉ ሥጋ ሊዋሃድ የሥላሴ ማደሪያ ማምላክ ወይት አምላክ ስለዚህ በሆዱ አደሩ ማለት እነዚህ ሦስቱ አናቆች እንቆቹ ተመሰሉ እንጂ አይደሉም ተባሉ አደሩ ይላል። ሦስቱ አካላት ሥላሴ የክብር ዙፋን በሆነች በድንግል አደሩ ብንል ልበሉ ብንል ሰው ለመሆን አይምሰላችሁ። የአብ ማደሩ ሰው ለመሆን አይደለም። አዎ የአብ አካላዊ ቃል ማደር ትሆን ዘንድ ድንግል ማርያምን ለማጽናት እንጂ ማን ያደረው አብ ያደረው እዚህ ጋር የሉል ኃይል ይጸልልሻል ሲላት ከድንግል ማርያም ስጋ ለመንሳት አይደለም። አብ የነሳው ማን ነው? ቅዱሱ እግዚአብሔር ልጅ ተባለ ወልድ ብቻ ነው። ግን የማን ማደሪያ ናት? የአብም የወልድ መንፈስ ቅዱስ ነው። እዚህ ሶስቱ አካላት ይላል። እዚህ ጋር ሥላሴ የክብር ዙፋን በሆነች በድንግል አደሩ ብንል ሰው ለመሆን አይምሰላችሁ። ሶስቱም አካላት አይደለም ስጋ የለበሱት የአብ ማደሩ ሰው ለመሆን አይደለም የአብ አካላዊ ቃል ማደሪያ ትሆን ዘንድ ድንግል ማርያምን ለማጽናት እንጂ። ይቀጥላል። መንፈስ ቅዱስም በድንግል ማደረ መባሉ ለመወለድ አይደለም፣ የወልድ ማደሪያ ትሆን ዘንድ ስጋዋን ለማንጻት ነው እንጂ። አሁን ግልጽ ነው ይሄኛው፣ አይደለ እንዴት አንተ እንዳብራራት። እዚህ ጋር ተብራራ። ወልድ በድንግል ማህፀን ማደሩ ግን አብ ለአጽንኦ ለማጽናት መንፈስ ቅዱስ ለአንጽሖ ሊያነጻት እንዳደሩ አይደለም። የማ የወልድ ምንድን ነው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሊሆን ነው እንጂ። የሚናገረው ማን ነው ገር ለዘር አብሩክ ምስጢረ ሥላሴ እንዴት እንደሚያብራራ ተመልከቱት። አብራራ ተነተነ ማለት ነው። ከዚህ በኋላ ያም ጻድቅ ይላል አሁን ወደ ጥያቄው ልንመጣ ነው። ያም ጻድቅ አባታችን ሶስቱን አካላት በአንድነት እንዳደሩበት አውቆ የማን ማደሪያ ሆነ ማለት ነው? የሥላሴ ማደሪያ እንዳደሩበት አውቆ የዚህን ነገር ምስጢር ለዓለም ሁሉ እንዳስተምር እንድናስተምር ነገረን። የማን ማደሪያ ሆነ? የሥላሴ ማደሪያ ሆነ። የእግዚአብሔር ማደሪያ ሆነ። እግዚአብሔር ስንል አቦ ወልድ መንፈስ ቅዱስ ማለታችን እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችን ዘራ ብሩክ ይህንን ተአምር እንዳደረገለት እግዚአብሔርም እንደርሱ በጎ በጎ ተአምራትን ያደርግልን ያድርግልን በዚህ መታሰቢያውን ለምናደርግ በጸሎቱ ለምንማፀን የእርሱ ክብር በእውነት ይስጠን። ለዛ ደግሞ አሜን ይላል። ይኸው ነው። አሁን ጥያቄያቸው ምንድን ነው? የተሃድሶ መናፍቃን እነዚህን ሦስቱን አናቁ? አንስቶ ዋጣቸው ይላል። የኦርቶዶክስ ቤተክርስቲያን ዘረ አብሩክ የተባለው ጻድቅ በገድሏ ላይ ስላሴን ዋጠ ይላል። እንዴት ስላሴ ዋጠ ይላል? አሁን ዛ ይላል። ይሄ ጥቅስ ሙሉን ያነበብ ነው እኛው ሀያ ሶስተኛ ምዕራፍ ላይ ነው ያለው ሙሉ ያነበብ ነው። ስላሴን ዋጡ ይላል። ሲጀመር በመጽሐፍ ቅዱስ ዋጠ ማለት ምን ማለት ነው? መዋጥ ምንድን ይህን መጀመሪያ መተንተን ያስፈልጋል ያው እዚህ ጋ ተመልከቱት ባገኛቸው ጊዜ አንስቶ ዋጣቸው ይላላ ምኖቹን ነው ግን የዋጣው እንቆቹ እንቆቹ በሆዱ በገቡ ጊዜ ምን ሆኑ በሆዱ ውስጥ ብዙ ቀን ቆዩ በእነርሱም ብርሃን መላ አካሉን ብርሃን አደረጉት ነው ተራ እንቆች ግን አደሉ ይኸው እነዚህ የዋጣቸው እንቆች በእንቆች ተመሰሉ እንጂ እንቆች እንዳልሆኑ ተራ እንቆች አደሉ ምንድን ነው ታለን? እዚህ በሶስቱ የተመሰሉት ማን ናቸው? ስላሴ። በምን አደሩበት? በረዴት አደሩበት ለማለት በምን እናውቃለን? ይሄው ገድሉ እዚሁ ላይ ይሄው፣ መጨረሻ ምን አለ? ቁጥር አስር ላይ ያብራራል እኮ እዚህ ጋር መልስ እኮ አለ። ዋጠ የሚለው ትርጉም ምን እንደሆነ፣ ያም ጻድቅ ማ አባታችን ምን ትረዳ፣ ሶስቱ አካላት በአንድነት እንዳደሩበት እንደዋጣቸው አይደለም። እንዳደሩበት አውቆ የዚህን ነገር ምስጢር ለዓለምና እንድናስተምር ነገርን የማን ማደሪያ ሆነ? የስላሴ ይው በገዙ ግዙ የሚናገር ይን ነው። ወውእቱ ሰጻድቅ አእሚሮ ይላል ምን ተረዳ? ከመሃደሩ ላዕሌሁ ሰለስቱ አካላት ሃደሩ የሚለው እንዳደሩበት አውቆ ማን የስላሴ ማደሪያ ስላሴ አደሩበት ማለት ነው ተብራርቷል፣ እኮ መልሱ እዚህ ጋር። ችግሩ ጨርሶ አለማንበብ ነው። ይሄውና ገድሉ የስላሴ ማደሪያ ሆነ፣ እውነት ነው። እኛ ሴ እግዚአብሔር ማደሪያ መሆን የለብንም እንዴ? ዋጠ ሲል መጽሐፍ ቅዱስ ምን ማለት ነው? በጀመሪያ ደረጃ እነዚህን ሶስቱን አይናቁ ዋጣችሁ። በመጽሐፍ ቅዱስ ዋጠ ሲባል ምን ማለት ነው? እዚህ መጽሐፍ ቅዱስ ስ የሚየው አንዳንድ ሰዎች በቁሙ እንደዚህ አይነት ንባቦችን ሲያገኙ ስለሚተረጉሙ ከእነዚህ ሰዎችም ለመጠበቅና ትርጉሙ ለማወቅ ቅዱሳት መጽሐፍት መደን ማወቅ በጣም አስፈላጊ ነው። አንድ ምሳሌ እናንሳ እና ከዛ መጽሐፍ ቅዱስ እንዴት እንደሚተረጎም በዛ አጋጣሚ ለማየት ያመችላል። ሰቆቃ ኤርሚያስ ነው ማነሳላችሁ። አላችሁ ሰቆቃ ኤርሚያስ ምዕራፍ ሁለት ቁጥር ሁለት እናንበው። ይኸው ሰቆቃ ኤርሚያስ ምዕራፍ ሁለት ቁጥር ሁለት ቤት ይላል እንግዲህ እዚህ ጋር ቤት ጋሜል ይላል ተመልከቱ። እነሱትን እነሱ ማቁትን ትርጓሜ ሁሉ ጥንቆላ ብሎ የመፈረጅ ችግር አለባቸው። ትልቁ ችግር እሱ ነው። ግን እዚህ ጋ ይላል፣ አሌፍ ቤት ይላል፣ ጋሜል ይላል ተመልከቱ። ቤት ሲባል ማለት ነው፣ ባዕል እግዚአብሔር ባለጸጋው እግዚአብሔር ለማለት የዕብራይስጥ ቃላት ናቸው፣ ስመ እግዚአብሔር ናቸው። በነገራችን ላይ እንደዚህ እኛ በአማርኛ ትርጉማ እናቅም ማለት ጥንቆላ ማለት አይደለም። የዳዊት መዝሙር ላይም አለ ይሄው አሌፍ ይላል እዚህ ጋር ይሄው። ስለዚህ ስድስቱ መጽሐፍ ቅዱስ ላይ እኮ ነው ያለው። ሰው ቃል ኤርምያስ አሌፍ ይላል ቤት ይላል ጋሜል ይላል ዳሌጥ ሄ ዋው ይላል። እኛ ትርጉም ስለማናቅ በአማርኛ ስለሌለ ይሄ ነገር ጥንቆላ ነው ማለት ነው። ድርሳን የሚከበረ የሚቀድመው ምንድን ነው? የዚህን ቋንቋ ትርጉም ለመረዳት መጀመሪያ የሚቀድመው ያ ቋንቋ ትርጉሙን እኛ ስላላወቅ ነው፣ መጥፎ ትርጉም ያለው ተብሎ ይተረጎማል። እና ቤት ይልና እዚህ ጋር ምን ደሚል ተመልከቱ። ጌታ ይላል የያዕቆብን ማደሪያዎች ሁሉ ዋጠ ይላል። አራራምም ይላል። ምን ማለት ነው ዋጠ ማለት እንደዚህ ብድግ አድርጎ እንዳለ የእስራኤልን ሰዎች እንዳለ ሙሉ በአፉ ዋጠ ማለት ነው። ሰቆቃ ኤርምያስ ምዕራፍ ሁለት ቁጥር ሁለት ላይ ነው። ጌታ የያዕቆብን ማደሪያዎች ሁሉ ምን አለ ዋጠ። አራራም ይላል አጠፋቸው ማለት ነው። ቁጥር አምስት ላይ ማለው ዳሌጥ ይላል ድልው እግዚአብሔር ያለው እግዚአብሔር ማለት ነው። ዳሌጥ ሲል ቀስቱን እንደ ጠላት ገተረ እንዳስጨናቂ ቀኝ እጁን አጸና ይልና ለዓይንም የሚምረውን ሁሉ ገደለ፣ በጽዮን ሴት ልጅ ድንኳን መዓቱን እንደ እሳት ምናለ አፈሰሰ። ማን እግዚአብሔር። ከዛ ቁጥር አምስት ላይ ሄ ይልና ጌታ እንደ ጠላት ሆነ፣ እስራኤልን ዋጠ። ጌታ እንደ ጠላት ሆነ፣ ከዛስ እስራኤልን ዋጠ። የለ ዋጠ ማለት ማለት ነው መጀመሪያ ደረጃ እነዚህ ቃላቶችን በደንብ አድርጎ መገንዘብ ማየት እጅግ በጣም አስፈላጊ ነው። ክታብ ላይ የልጆቻችን አንገት ላይ የሚታሰረው መተት አይደለም፣ ጥንቆል አይደለም፣ የእግዚአብሔር ስሞች ናቸው። ምን ያደረገው እግዚአብሔር በቅዱስ ሚካኤል ክንፍ ላይ ምን ያላቸው የጻፋቸው ናቸው። ይህ ምን ይሉ ዘንድ አጋንንት ስሙን አይተው ምን ይሉ ዘንድ ይፈሩ ዘንድ ይህንንም ይላል ስም ካህሌ የሚሆን አምላክ በቅዱስ ሚካኤል እጅ አኖሮ ይልና፣ የዚህም ስም የተሰወሩ ሚስጥሮች እነዚህ ናቸው። ፍጥረት ሁሉ በመሐላው ጸና ይላል። እግዚአብሔር ስሙ የተመሰገነ በምኑ ጸና? በመሐላው ጸና። ስለዚህ ማኅተብ አንገታችን ላይ የምናስረው አጋንንት ይንቀጠቀጡ ዘንድ ነው። ታውቃላችሁ፣ መስቀሉን ሲያዩ ይንቀጠቀጣሉ አጋንንት። ከኛ ይርቃል። ለዛ ነው አማትቡ የምንባለው ክታብ የምናስረው ለዚህ ነው። ድርሳነ ሚካኤል ልጆቻችን የሚታሰረው ለዚህ ነው። አጋንንት ይንቀጠቀጡ ዘንድ ከኛ ይርቁልን ዘንድ ምን ያለበት ነው? እነዚያ ማን ናቸው? የእግዚአብሔር ስሞች። አጋንንት የሚንቀጠቀጡበትን ክራን በጥሰው አጋንንት የሚፈሩትን ስም አንተወው ከስም ሁሉ ሰም ሁሉ በላይ የሆነው የመዳን ኢየሱስ ክርስቶስ ስም ነው። አማኔል የሚለውን ስሙ ከስም ሁሉ በላይ ነው ክርስቶስ የሚለው ስሙም ከስም ሁሉ በላይ ነው ኢየሱስ የሚለው ብቻ አይደለም ስጋዊ ስሞቹ በሙሉ አማኑኤል መዳኒ ዓለም ኢየሱስ ክርስቶስ እነዚህ ሁሉ ስመ ስጋዎች ከስም ሁሉ በላይ ስም በማን ስም በማን ላይ እነዚህ ስሞች በቅዱስ ሚካኤል ስለዚህ ቅዱስ ሚካኤል ሲመጣ ስመ እግዚአብሔር አለ የመላእክት ስም እኮ ራሱ ስመ እግዚአብሔር አለበት ሚካኤል ገብርኤል ሩፋኤል ኤል ኤል ኤል ስማል ኤል ማለት እኮ ኤሎሂም አምላክ ማለት እያንዳንዱ መልአክ መጨረሻ ላይ የአምላክ ስም አለበት። ምን የሚል ኤል የሚል ኤል የሚል ስለዚህ እነዚህ ሁሉ ስሞች በቅዱስ ሚካኤል ክንፎች የተጻፉት በሙሉ የእግዚአብሔር ስሞች ናቸው። ለምንድን ነው የሚናገረው? አጋንንት ከኛ ይርቁ ዘንድ ከኛ ለዛ ነው። ለምን ይላል? ይህ ስም ኃይለኛ ነውና የጸናም ነውና የዚህ የመሐላ ሚስጥሩ ይህ ነው ይላል። ምንድን ነው ስሙ ኃይለኛ ከእንደገናስ የጸናም የፈለገ አጋን ቢመጡ ክር እንዳንበጥስ መጠንቀቅ አለብን ለምን ይሄ እግዚአብሔር ስም ያለበት ምንድነው ኃይለኛ ነው ከእንደገናስ የጸና ነው የሚቋቋመው የለም የእግዚአብሔር ስሙ የተመሰግን ማን ይቋቋመዋል ስለዚህ እነዚህ ምን ይባላሉ አስማተ መለኮት የመለኮት ምኖች ስሞች አስማት ማለት የስም ብዙ ቁጥር ነው ጥንቆል አይደለም። ስም በብዙ ቁጥር ስሞች ነው የሚባለው አይደለም። በግዝግዝ ስሞች አይባልም፣ አስማት ነው የሚባለው። አንበሳ ብለን አናብስ አይደለም ምን ብለው አንበሶች አንልማ። ነብር ብለን አናብርት ነው እንጂ ምንለው ነብሮች አንል። ልክ እንደዚያ ስም ብለን በብዙ ቁጥር አስማት ይባላል። አስማት ተመልኮ የመለኮት ስሞች የትኞቹ? ክስብኤል፣ ቤቃ፣ ጼቃ፣ አህያ፣ ሸራሃያ ያለና የሚኖር ያለና የሚኖር ማን ነው? አብም ወልድም መንፈስ ቅዱስ አምላክ ወሰብ የተባለው ማን ነው? ክርስቶስ። ፍጹም አምላክ ፍጹም ሲሆን ማን ነው? ወልድ ክርስቶስ። የክርስቶስ ስም ነው። እሺ፣ ቤቃ ይላል። ቤቃ የማን ስም ነው? የክርስቶስ ስም ነው። ምን ማለት ነው? ቀዳሜሁ ቃል ማለት ነው። በመጀመሪያ ቃል ነበር ማለት ነው። ቤቃ ማለት እንትን ላይ ትዝ ይላችኋል። ክራይ ላይ ሶን ስንሰግድ ክራይ ላይ ሶ ታኦስን አይን፣ ክራይ ላይ ሶ እብኖዲን አይን እላለን እና ታኦስን አይን እላለን። ታኦስ ማለት እኮ የአምላክ ነው። ቴዎስ ከሚል ውጣ ነው፣ ጌታ ማለት ነው። ትስቡጣ ናይን ይላል ትስቡጣ ማለት ምን ማለት ነው? ደስፋታ ከሚል የግሪክ ቃል የወጣ ነው። ደግ ገዢ ማለት ነው። ደግ የሆነ ገዢ ነው። ጨቋኝ አይደለም። የኛ አምላክ ደግ የሆነ ገዢ ነው። ስለዚህ ይላል ትስቡጣ ናይን ይላል። ናይን ማለት ናልን፣ ራራልን ማለት ነው። ትስቡጣ ስን ምን ማለታችን ነው? ደስፋታ ከሚል የግሪክ ቃል የወጣ ነው። ደግ ገዢ ማለት ነው። እና ታኦስ እንል ኢየሱስ እንል ክርስቶስን አይነስን ለመስቀሉ ይደሏል አለም ሌላው ለኢየሱስ ይደሉ ለክርስቶስ ይደሉ ለመስቀሉ ይደሉ ለህማሙ ይደሉ አይደለም፣ ብለህ ስለዚህ፣ ከስብኤል ቤቃ ፄቃ ብለን ስንጠራ የእግዚአብሔር ስሞች ናቸው፣ አስማተ መለኮት የመለኮት ስሞች ናቸው። እቺ አይታችኋል፣ ቅድም ያሳያቸው አህያ ሸራህያ የሚለውን እሄ ሸ እሄዬ ይላል። ምን ማለት ነው? አይአም ሁ አይአም፣ ያለና የሚኖር ተፈራ ይወጣላችኋል። ዚላ በግል የሚበግልጽ ጽፏል። እዚህ ዚጋ የምትገኝ ናት። በተረፈ እዚሁ ድርሳነ ሚካኤል ላይ ስታነቡ ይሄን ማን እንደጻፈለት ይናገራል። አካ ክስብኤል ቤቃ ፄቃ ሴቃ አልፋ ወኦ ይላል አልፋ ወኦ ቤጣ የውጣ ዮድ አህያ ሸራህያ ኤልሻዳይ ይኸው ኤልሻዳይ ጸባኦት አዶናይ አማኑኤል እልመክኑን ይልና ወእሎንቱ አስማት ይላል። እነዚህን ስሞች ማለት ነው ጸሐፈ እግዚእነ ኢየሱስ ኢየሱስ ክርስቶስ ጻፈም። የት ላይ? ላዕለ አክናፊሁ ለቅዱስ ሚካኤል ሊቀ መላእክት፣ በቅዱስ ሚካኤል ክንፍ ላይ ምን አለ ጻፈ። ምን ላይ ነው የምናገኘን? ድርሳነ ሚካኤል። ማን እንደሆነ፣ የማን ስሞች ናቸው? ኤግዛይል ወእሎንተ ነው የሚለው አስማተ፣ እነዚህን ስሞች ጸሐፈ እግዚእነ ኢየሱስ ክርስቶስ ላዕለ አክናፊሁ ለቅዱስ ሚካኤል ሊቀ መላእክት